እስልምና ላይ እንደገባ ሰው የሚመስለው ምናምን በቃ የሆነ ነገር ተለቆልህ ወይም ደግሞ በሆነ አይነት ሁኔታ ነው የሚመስለው ሊሜተመቻቸው በአንዴ በቃ ድልቅቅ ያለ ነገር ላይ የምትገባ አይነት ሁኔታ ነው ያለው። እንደዛ አይደለም፣ በጣም በተቃራኒ ነው። አሪፍ ላሚ አዩተረካምና ብላላ እናን ታምነና ስላላችሁ ብቻ የምትተዉ አደላችሁም። ፈተና ግድ ነው። የእኔ ደግሞ የጀመረው በቃ ልክ ሰለም ጀመረ ነው ቀጥታ። በቃ ስለ ገባኝ እስልምና ላይ ሰላሙ ምናምን እንዳለ ሆኖ ራሱን የቻለ ፈተናዎች መጡ በህይወቴ ላይ ማለት ነው። እጅ በእጅ እጅ ቀጥታ እጅ በጅ ነው አዎ። ያሁን ስራ ስገባው እንግዲህ ከዚህ በፊት የአዲስ አበባ ልጅ ነኝ እኔ። ያን ያህል ስራ እንደዚህ እንትን የለም፣ ቤተሰብ ላይ ነው የምትሆነው። አልፎ አልፎ የሆነ ቤተሰብ ለማገዝ እንዳል ነው በዛኛው እንትን፣ የምትወጣ ገባ ነው ስራ እንጂ ያል ቋሚ የሆነ ስራ የምትሰራው ነገር የለም። ይህ ስራ ግን ስገባው አንደኛ ሸክም ነው። ሱፐርማርኬት ትልቅ ሱፐርማርኬት ነው፣ አዲስ አበባ ውስጥ ነው። ብቻ አዲስ አበባ ውስጥ ነው፣ ከስራ አንድ በላይ ብራንች አለው፣ በጣም ትልቅ ሱፐርማርኬት ነው። በጣም በጣም ፈተነኝ። በቃ ስለ ማናጀሩም ሙስሊም ነው ግን ደግሞ እኔ እንዳያግዘኝ የድርጅቱ ስትራቴጂ ነው፣ በቃ መቀየር የማይችለው ነገር ነበረ። ለደቂቃ መቆም አትችልም። በቃ አዎ፣ እኛ ሰፖርት ሴልስና ማገዝ ነው። ትገባለ፣ ምርቶች ይመጣሉ፣ ትልልቅ ሸክሞች፣ እነሱን ሽንኩርቱን፣ ድንች፣ ፓፓዬ፣ ወተር፣ የማይመጣ ነገር የለም። ያን ተሸክመ ታወርዳለ። በኋላ ክሬቶች፣ ክሬት አላርል ወደ ሱ ትገለብጣለ። እንግዲህ አስበ ረመዳን ነው እያለ የመጀመሪያ ጾሚ ነው። ያን ትገለብጣለ፣ ሄደህ ከጓሮ በትክክል ትደረድራለህ። መቶ ምናምን ክሬት ማለት ቶ ኪያ